ሰላም ሰላም ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ዛሬ የፋሲካ በዓል ዋዜማ ነው፣ ሱር ቅዳሜ ይባላል። እንኳን አደረሳችሁ። እውነት ለመናገር ዛሬ እንግዲህ በተለይ በኢትዮጵያውያን እጅግ በጣም ሽርጉድ ይበዛል። እንግዲህ ፋሲካ በዓል ለየት ያለና ደስ የሚል የኦርቶዶክሳውያን በዓል ነውና እና እውነት ለመናገር በጣም በጣም ደስ የሚል ዋዜማ ነው። እንግዲህ ከወዲሁ ቀድሜ እንኳን አደረሳችሁ ልል ወዳለሁ ሁላችሁ ነው የሀይሚና የብሩክ ቤተሰቦች እንዲም የኔም ቤተሰቦች ጨረቃ ፋሚሊ ሁላችሁም የዩቱብ ጓደኞቼም እንኳን አደረሳችሁ ለማለት እወዳለው። እንግዲህ ዛሬ የመጀመሪያ ቪዲዮ መጥቻለው። ሀይሚዬ ፖስት ያደረገችው ነገር አለ ዞር ዞር ስል እንዳጋጣሚ። እውነት ለመናገር ያው ጾምም ስለሆነ ዛሬ እንግዲህ ግዴታ ከአራት ሰዓት መጾም አለብን። እንግዲህ ኦርቶዶክስ የሆነ ሰው አራት ሰዓት መጾም አለበት ማለት ሐሙስ ማታ ይበላል። ከዛ ደግሞ አርብ ማታ አንድ ሰዓት ይበላል። ከዛ በኋላ ያው ነገ እሑድ ነው ማለት ነው የሚበላው። እና ጾሙ ይህንን ይመስላል። እንደ አጋጣሚ ሀይሚዬ ዞር ዞር ስል ቲክታክ ላይ አገኘዋትና የሆነ መልእክት ይዛ መጣለች። እና ምን ልላችሁ ፈልጌ ነው የሆነ ነገር መጀመሪያ መግቢያ ላይ ኢንትሮ ያደረኩት ከኢንስታግራም ከቲክቶኮ ላይ ስክሪን ሪከርድ አድርጌ አምጥቼው ነው። እና እንደው ማለት ይሄ ነገር እኔ ጋር ብቻዬ መስለኝ ነበር ለካ ብዙዎቻችን ጋር አለ የእውነት በቃ እኔ የሰው ባህሪ እኔም ብቻ የሚከብደኝ ይመስለኝ። በቃ ሰው የሆነ ጊዜ ላይ ትቀርባላችሁ፣ ትቀራረባላችሁ፣ ትዋደዳላችሁ፣ ከዛም አልፎ ጓደኝነት ትመሰረታላችሁ። ከዛ በኋላ ደግሞ ባላሰባችሁት ባልጠበቃችሁት መንገድ ተቀይመው ወይም ደግሞ እናንተ ሳታቁት አስከፍታችሁ ከዛ ይረቋችኋል ከዛ ደግሞ አይ በቃ ካልፈለገችኝ ወይም ካልፈለገኝማ እኔም በቃ አላስቸግራትም ብላችሁ ትርቃላችሁ። ከዛ በኋላ ደግሞ እራሳቸው መተው ደግሞ ተወኝ ወይም ተውችኝ ራቀችኝ የሚባሉ ወቀሳ ይመጣል። በቃ ሰው አንዴ ውሃ አንዴ እሳት ይሆናል። በቃ የሰው ባህሪ ለእኔ ብቻ ይመስለኝ ነበር፣ ለካ ሁሉም ጋር አለ። ከዛ ሀይሚ፣ ደግሞ ተወኝ ይላሉ። ከዛ ደግሞ ስትተዋቸው ለምን ተወኝ ብለው ሌላ ወቀሰ ያመጣሉ መተው ነው ያለብህ መያዝ ነው ያለብህ በጣም ግራ ያገባል የእውነት በተለይ በአሁን ሰዓት ከስንት አንድ ነው የእውነት የእውነተኛ ጓደኛ የምታገኙት የእውነተኛ ጓደኛ የሚኖራችሁ እስኪን ደግሞ ማነው እዚህ ጋር የእውነተኛ ጓደኛ ያለው ሰው አለ እኔ ጓደኛ ያለችኝ ባይዘወ የእውነተኛ ጓደኛ በህይወቴ እስካሁን ብዙ አብረውኝ የበሉ ብዙ አብረውኝ የጠጡ ከዛ ልክ ከፊታቸው ዞር ስል ካዱኝ። ለነሱ ዋጋ ምንም ዋጋ ያልከፈልኩላቸው የመሰላቸው ጭራሽ የረሱኝ አሉ። ግን በጊዜው ግን እንኳን አይደለም የጓደኝነት ዋጋ ይቅርና የቤተሰብ የህትነት ዋጋ የከፈልኩላቸው ጓደኞች ነበሩኝ። ግን ብዙዎቹ ካዲዎች ናቸው። ብዙዎቹ በቃ አጠገባቸው እስካላችሁ ድረስ ብቻ ነው። ከዛ የትወደቅሽ የትወደቅ የሚል ማንም የለም። ሁሉም በቃ እዛው አጠገባችሁ እስካለ ድረስ ብቻ ነው። ማን ነው እስኪ አንድ እንደው ጓደኛ ደህና ጓደኛ እስከ መጨረሻው ከመጀመሪያው እስከ መጨረሻው ደህና ጓደኛ ያለው ሰው አለ? እኔ አንድ ጓደኛ ያለች በህይወቴ፣ ስከፋ፣ ሲቸግረኝም ሳለቅ፣ ሳብራኝ የምታለቅ ስከፋ፣ አብራኝ የምትከፋ ደስ ሲለኝ አብራ የምትደሰት አንድ ጓደኛ አለችኝ። በህይወቴ ብዙ ጓደኛ ነበሩኝ ግን አብሮ ለመብላት አብሮ ለመጠጣት እንጂ የእውነት ስለ እናንተ የእውነት ጓደኛ በአሁኑ ሰዓት የሚያስብላችሁ አታገኙ። ሁሉም ራስ ወዳድ ነው። እና ምን ልላችሁ ፈልጌ ነው፣ አሁንም ሀይምዬ ግራ የገባት ትመስላለች። በጓደኛ ሚሆን፣ በሰው ሚሆን፣ በማንም ሚሆን የመልክቱ መልክቱ ለማን እንደሆነ ባላውቅም ግን የሰው ባህሪ ልክ እንደኔ ክብድ ያላት ይመስላልና፣ ሀይምዬ አይዞሽ የእውነት በቃ እንደዚህ አይነት ሰዎችን ምንም ምንም ምንም መተው ነው። እንደኔ አንቺ አሁን መተው ነው ያለብህ፣ ወይም ደግሞ ምንድን ነው ማድረግ ያለብህ ብለሽ ያላል፣ መተው ነው በቃ መተው ይሻላል። ክፉ ደግ ሳትናገሪ ሳታስቀይሚያቸው፣ እንደተዋደዳችሁ ጸጥ ብለሽ እልም ጸጥ። እኔ በነገራችን ላይ የሆነ ሰው በቃ ያልተመቸኝ ባህሪ ካለ ከሆነ ሰው ክፉም አልናገር ደግም አልናገር ቀስ ብዬ ወደ ኋላ ሸርተት አተመመለ እንደዛ ነው ጥሩ። ክፉ ደግ መነጋገሩ አስፈላጊ አይደለማ። ጥቅም የለውም ክፉ ደግ መነጋገር፣ ከትዝብት ውጭ እና በጣም ግራ ያጋባል የአንዳንድ ሰው ባህሪና። አይዞ ሻይምዬ። ሌላኛው መልእክቷ ደግሞ ተስፋ ተስፋ ያለው ሰው ዝቅ ማለት አይከብደውም ብላገር መብራተ ተስፋ ያለው ሰው አዎ፣ ለመሰላችሁ የነገ ተስፋዬን ዛሬ የሚያበላሽብኝ ነገር ካለ ለዛ ለሚያበላሽብኝ ነገር ዝቅ እላለሁ። ምክንያቱም የነገ ተስፋዬን እንዳያጨልምብኝ የነገ ተስፋዬን እንዲያበላሽብኝ ስለማልፈልግ ለዛ ነገር ዝቅ እላለሁ። ነገ ተስፋ ያለው ሰው ሲጀመር ዝቅ ብሎ ነው የሚያልፈው እዛች ተስፋው ላይ ለመድረስ እዛች ያሰባት አላማው ላይ እቅዱ ላይ ለመድረስ ግዴታ ዝቅ ማለት አለበት። እኛ ለምሳሌ ሰው ዝቅ ብለን፣ ትንሹ፣ ትልቁ፣ ህፃኑ፣ አዋቂው እያዘዘን ሄጀርዘን አንቺ ይሄን ጥርግ ነይ እያለ የሚያዘን ህፃን ጋር ተቀጥረን የምንኖረው የምንሰራው ነገ ተስፋ ስላለን ዝቅ የምንለው ሽንት ቤት አጥበን የምንኖረው ነገ የራሳችን ህይወት ይኖረናል። ነገ ራሳችን የራሳችን ቢዝነስ እንከፍታለን እንሰራለን፣ ቤተሰቦቻችን እንረዳለን ብለን ነው ዝቅ የምንለው። ለነዛ ቄጣቸውን ላልጠረጉ ህፃናቶች የምንታዘዘው፣ ሽንት ቤት የምናጥበው ለነገ ተስፋ ነው። ስለዚህ ዛሬ ለነሱ ዝቅ የምለው እኔ ነገ ተስፋ ስላለኝ ነው። እና ትክክል አባባል ነው። ሀይሚ አንቺ ደግሞ የተስፋ ሰው ነሽ። ወደፊት ብዙ አላማ ያለች ሰውነሽ ብሩኬን ይዘሽ ወደፊት ወደፊት። ትላንትና በሰራሁት ቪዲዮ ላይ ብዙዎቻችሁ ተደናቅጣችኋል፣ ተደናባብራችኋል። ምንድነው ማናት? ምን አለች ማናት? አሩ በቃ ብዙ ነገር እያላችሁ ነው። ብዙዎቻችሁም ደሞ ከሌናት ያላችሁ። ስም አልጠራሁም ነገር ስለማልፈልግ። ምክንያቱም እኔ አንድ ባህር ያለኝ ሀይሚና ብሩኬን እምወዳቸው ምደግፋቸው ከሆነ እነሱን የሚያስወቀስ ነገር መስራት አልፈልግም። ከአሁን በፊትም ምክር ተመክሪ ሰምቻለሁ። ለምን አሁን እኛ እከሌ እንደዛ አለች እከሌ እንደዛ አለቻቸው እነሱ እንደዛ አረገች ብለን ያች ልጅ በምንናገርበት ሰዓት እሷ ደግሞ ሄዳ ሀይሚና ብሩኬን ነው የምትናገረው የምትወቅሰው። እንደዛ አስደረጋችሁ። እንኳን እንኳን ጥሬ በልተሽ ዋጣጣሽ አለ አገሬ ሰው። ስለዚህ እንኳን አይደለም ስም ጠርተን ተናግረን ይቅር እና፣ ካሁን በፊትም ብዙ ነገር ተብሏል፣ ብዙ ነገር ተወርቷል። እነሱም በዛ ዙሪያ ላይ ወጥተው መልስ ሰጥተዋል። ሶ ከዚህ በኋላ የእሷን ስምም ሆነ የእሷን ፎቶ መለጠፍም አልፈልግም፣ ማንሳትም የእሷን ስም አልፈልግም። ስለዚህ እኔ ግን እንዳጠቃላይ እከሌም ብዬ አልጠራሁም፣ ተናግሬአለሁ። የሰው ባል በብር ወይም ደግሞ ባላችሁበት ኮንዲሽን ተጠቅማችሁ ወንድና ማለላለሁ ብላችሁ የምታስቡ ተው ብያለሁ፣ አሁንም ተው። ምክንያቱም ገንዘብ እቃን እንጂ ፍቅርን አይገዛም። አንድ ቀን ብትን ብሎ ይወድቃል። በገንዘብ የመጣ ፍቅር ሳምንታ ሻል እያንዳንድ